ሩታ ጥፋት አጥፍሻል ያደረግሽው ያለው ነገር ልክ አይደለም ለሁሉም ነገር ተጠያቂው አንቺ ነሽ እንጂ እነሱ አይደለም እነሱ ጋር ያለሽን ነገር በቃ ለአንዴና ለመጨረሻ ጊዜ ማቆም የምትፈልጊ ከሆነ እነሱን አታገኛቸው አብርሽ ጋርም ፍቺ እፈልጋለሁ የምትይ ከሆነ ቀጥታ ያለውን ነገር ከፍርድ ቤት ጋር ተነጋግረሽ መጥሪያ የሚላክለት ከሆነ መጥሪያ ልከሽ ነገሩን መጨረሻ አለብሽ ይህ ማስጠንቀቂያ ነው አብርሽ ሁላችሁም አድርሱለት። አሁን በኋላ አብርሽ ስርዓት ይዘ ይቅርታ ምጠይቅ ሆነ ራስ መተ ጠይቅ ሌላ ነገር የምታደርግ ከሆነ ራስ መተ ቪዲዮ ላይ መጠየቅ ያለብን ነገር ጠየቅ እንጂ በተለይ ሄርሜላ ምትባለው ልጅ ፕሊዝ ፕሊስ አብሽ በቃ አትላክብን። ቪዲዮ ላይ እስከመጨረሻው መታዩ ሰዎች ናቸው። የኔን ሀሳብ ሙሉ የምትረዱት ቪዲዮን ግማሽ ያያችሁ አንድ ደቂቃ ሁለት ደቂቃ ያያችሁ መታችሁ ኮመንት ላይ የምትሳደቡ ሰዎች ለእናንተ ምንም እንትምላችሁ ነገር የለም፣ ምክንያቱም ሙሉ ሀሳቤን ከቪዲዮ መጨረሻ ድረስ ሆናችሁ የሰማችሁም የተከታተላችሁም ስላልሆነ ለእናንተ ብዙ መመልሰው ነገር የለም። ግን ሁሉንም ሀሳብ ተረድታችሁ ሰምታችሁ የምትፈርዱ ሰዎች እናንተን በጣም ነው የማመሰግነው። በቅ ሰላም፣ ሰላም፣ እንዴት ናችሁ ቻናል ላይ ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሰን መተናል። እንዴት ናችሁልኝ? እንዴት ቆያችሁ? ስራ፣ ጤንነት፣ ላይፍ ሁሉ ነገር እንዴት ነው? እናንተ ጋር፣ እኔ ጋር እግዚአብሔር ይመስገን በጣም አሪፍ ነው። እናንተ ጋር አሪፍ እንዲሆን ሰላም እንዲሆን የሁል ጊዜ ምኞቴ ነው። ያው ይሄን ቻናል ሰብስክራይብ ካላደረጋችሁ አሁንም ጭምር ሰብስክራይብ አድርጉና ቤተሰብ መሆን ትችላላችሁ። ሁላችሁም ይሄን ቪዲዮ ስትጀምሩ ላይክ እያደረጋችሁ ሀሳብ፣ አስተሳሰባችሁ ደሞ ኮሜንት ላይ በማስቀመጥ ቤተሰብ መሆን ትችላላችሁ። በቅርቡ ደግሞ ወደ 10 የገሰገስን ነውና እስቲ እቺ ግስቅሳችንን ፈጠን ፈጠን እናደርጋለን። 20 ሺህ እንግባና ያለውን ነገር ደሞ በሰፊው ደስ ብሎን ተበረታተን ነው ቪዲዮ በደንብ የምንሰራላችሁ። እና አንዳንድ ሰዎች አላችሁ፣ ገብታችሁ ኮሜንት ላይ የአብርሽን ቻናል እናዘጋ፣ አብርሽ ካሁን በኋላ እንዳይሰራ አብርሽን ማየት አንፈልግም ምናምን የምትሉ ሰዎች አላችሁ እና ይሄ ቶታሊ ሮንግ የሆነ ነገር ነው። ምክንያቱም ልጁ በጣም ረጅም ዓመት ለፍቶበታል፣ ቻናሉን ብዙ ነገር እንትን ብሎበታል፣ ብዙ ኮሚኒቲዎችን፣ ብዙ ቤተሰቦችን ከእናንተ ጋር አፍርቷል እና ያን ነገር ደግሞ በአንድ ምሽት ማጥፋት ማለት በጣም የሰውን ልፋት ከንቱ ማድረግ ነው። እና ይሄ ሪፖርት እናደርግ፣ የአብርሽን ቻናል እናዘጋ ምናምን ቢዋለ ነገር ፈጽሞ ስህተት የሆነ ነገር ነውና ሁላችሁም ከዛ ድርጊታችሁ ብትቆጠሩ ይሻላል። ማየት ማትፈልጉት ከሆነ እሱ ማየት ማትፈልጉ ከሆነ በቃ አን ሰብስክራይብ ማድረግ ትችላላችሁ። አለማየትም አይተም መብታችሁ። ግን ሪፖርት አድርጉ ቻናሉን ማዘጋት ምናምን የሚባለው ነገር በጣም የሚያስጠላ ነገር ስለሆነ ፕሪስ እንደዛ ባታደርጉ ደስ ይለኛል። መምከር ያለባችሁትን መናገር እናገር ያለባችሁትን ነገር ተናገሩት እንጂ በዚህ ልክ ቻናሉን ለማዘጋት ባትጥሩ ጥሩ ነው ብዬ አስባለሁ። የዛሬ ቪዲዮ ላይ ያው ትላንት ሩታ ጋር መተው ሄርሜላ እና ያለች ልጅ የሚያደርጉት የሚያወሩት ነገር ያየችው ነው። እኔ እንደው አሁን ጥፋቱ የማን ነው ማሰው፣ የሩታ ነው ብየን ማሰው። ሩታ ጥፋት አጥፍሻል። ምንም ያደርግሽው ያለው ነገር ልክ አይደለም። ምክንያቱም እነሱን የመለማመጥ ነገር ነው ይታይብሻል። እነሱ ላይ ተለማመጥ ከእነሱ ጋር እንትን ውስጥ የገባች ነው ያለችው እና ፕሊስ ያ ነገር በቃ አቁም ታይው። በቃ እንዴ የፍቺው ወረቀት ላክሽለት አይደል? የማይመልስ ከሆነ አንቺ ወደ ህግ መቅረብ ነው ያለብሽ ፍቹ የምትፈልጊ ከሆነ ከሱ ጋር መኖር የማትፈልጊ ከሆነ ቀጥታው የፍች ሂደቱን እዛ ፍርድ ቤት ሄደሽ ነው። ግዴታውን ይመጣል። መጥሪያ ሲላክለት አብረሽ ግዴታውን ይመጣል ይዘንሳት። ገባሽ አይደል እንዲህ አይነት ነገሮችን ከነሱ ጋር ቪዲዮ የሰራሽ ስታገባ ውስጥ ገባሽ። አንዴር ሚላ መጣ፣ የሱ ተወካይ ነኝ፣ በኔ በኩል ነው እሱ ማግኘት የምትዩ ብላ ይሄ ሁሉ ንቀት እስክታሳይሽ ድረስ የደረሽው በአንቺ ምክንያት፣ አንቺ ፊት ስለሰጠሻቸው፣ አንሺ ነሽ ይሄ ሁሉ ነገር እንዲሆኑ መንገድ የከፈት ሽራሽ ያለሽው እና ለናቤልም ለሁሉም እና አንቺ እንደዚያ ነገር ባታደርጊ ወይም ደሞ ፊት ባሰጫቸው አጉል ነገሮች ላይ እንትን ባት ኖሮ እነሱ ጋር ቪዲዮ ባሰሪ ባት ለማመጨሽ ሆኖ የሆነ ሁሉ ነገር ሊፈጠር አይችልም ነበርና ለሁሉም ነገር ተጠያቂው አንቺ ነሽ እንጂ እነሱ አይደሉም። ምክንያቱም ከነሱ ጋር ያለሽ ነገር በቃ ለአንዴና ለመጨረሻ ጊዜ ማቆም የምትፈልጊ ከሆነ እነሱን አታገኛቸው ሩታ፣ እነሱን አታገኛቸው። ምንም የሚጠቅሙሽ ሰዎች አይደሉም። ምንም አይረቡኝም። ከአብረሽ ጋርም ፍቺ ፈልጋለሁ ምት ከሆነ ቀጥታ ያለውን ነገር ከፍርድ ቤት ጋር ተነጋግረሽ መጥሪያ የሚላክለት ከሆነ መጥሪያ ልከሽ ነው ነገሩን መጨረሻ አለብሽ እንጂ፣ ይሄ ከነሱ ዛሬም ቪዲዮ እንትን የሰረሽ ነገ ደግሞ እንትና ተባለፈውም ኤፍሬም መቶ ይቅርታ ጠየቀሽ። ለአብርሽ ለምን መቶ ይቅርታ የሚጠየቀው? አብርሽ እግር የለውም? አብረሽ መቶ መናገር አይችልም? አብርሽ እዛ የፈለገውን ነገር ያደርጋል። የፈለገው ነገር ውስጥ ይገባል። እዛ አሸሼ ገዳሜ ይላል። መተው ይቅርታ የሚጠየቁት ጠይቁት ጋሽና ኤፍሬም ናቸው፣ ጓደኞቹ ናቸው። ለእሱ ይቅርታ የሚጠየቁት እሱ አፍ የለውም፣ ህጻን ልጅ ነው። ይቅርታውን መጠየቅ የሚፈልግ ከሆነ መቶ መጠየቅ የለበትም። ለምንድን ነው በትናንትና በትላንትናውስ ቪዲዮ ሄርሚላ እኔ እሱ ተወካይ ነኝ። ካንቺ ጋር ሆኖ እረፍት ስላላገኘ ካንቺ ጋር ሆኖ ሰላም ስላላገኘ ከአሁን በኋላ እኔ ነው ማናገር የምችው በእሱ ጉዳይ ላይ ከኔ ጋር በቃ በጣም አሪፍ ሁኔታ ላይ ስላለ ከአሁን በኋላ እኔ ነው ማናገር የምችው። እሱ ማናገር የለብሽም። በኔ በኩል ነው እሱ ማግኘት የምችው፣ ብላ እንዲመታ በድፍረት እስክትናገር ድረስ ያደረሳት ያንቺ ውሳኔ ውስጥ አለመግባት መግባት፣ ገባሽ አይደል? እና ሩታ ፕሊስ በምትችው አቅም በቃ አቋም ይኖርሽ። እኔ በጣም ነው ያናደርሽ በትናንትናው ቪዲዮ እና አቋሚ ኖሮች ለምታደርጉ ነገር ሃላፊነት ውስጥ ሰጂ። ይሄ ሃላፊነት የጎደለው አይነት እንት ናት ሰጂ። ከመጡት ከሄዱት ጋር ሁሉም ጋር ቪዲዮ ይሰራሽ። ይሄ ሰጣገባውስ የማይሆን ነገር ውስጥ አትግቢ። በቃ ክብርሽን አስጠብቀሽ አንቻል እንት ናለች ማለት ከንሰክሽም እኮ አይደል አንቻል ማገት ትራደርሽ ላይ ያ ሁሉ ነገር አንቻ ስላላደረግሽ ይሄ መለማመጥ የመፍራት ነገር እያየሁብሽ ነውና፣ አቋም ኖሮች ማንንም ሳትፈሪ ለማንም ሳት እንት ሳትይ የምትፈልጊውን ነገር ማድረግ የምትፈልጊውን ነገር በግ ቀጥታ ሄደሽ ህግ አካላት ከሄደሽ ከዚህ ሰውዬ ጋር እኔ ፍቺ ይፈልጋሉ መኖር አልፈልግም፣ ምክንያቱም ከትዳሪ ጋር ከትዳሩ ውጪ የማገጠብኝ ነው ብለሽ እንትን ብትይ ማንም የህግ አካል ከአንቺ ጎን የሚቆሙ እንጂ ከአብርሽ ጎን ነው የሚቆሙ። እሱም ደግሞ ይቅርታው የሚፈልግ ከሆነ ከእሷ ጋር መሆን የምትፈልግ ከሆነ አብርሽ ፖሊስ መተህ ራስህ በቃ በግልጽ መተህ ይቅርታ ብለህ ጠይቀህ ተንበርክከህ ይቅርታ ጠይቀህ የሚደረጉ ነገሮችን አድርገን ወደ ቤት መግባት ያለብህ እንጂ አንዴ ሄርሜላን መላክ አንዴ ናቤላ መላክ አንዴ ነቢኒ መላክ አንዴ ኤፍሬምን መላክ ነጋ መላክ ምናምን የሚባል ነገር አይሰራም። እና ይሄ ገለመሌ እዛ ግባ እዚህ ውጣ ምናምን የሚባለው ነገር ምንም ያስፈልገው ነገር የለም። መተው ይቅርታ እምጠይቅ ሆነ አብረሽ ይቅርታ ጠይቅ። ካልሆነ ግን ሄርሜላንም ሆነ ነቢኒንም ሆነ ነጋሼ መላክ አይጠበቅብንም። እነሱንም እነዚያ ነገር ውስጥ ማስገባት አይጠበቅብንም። በተለይ ደግሞ ሄርሜላን እንዳትልቃት አሁን በኋላ ይሄ ማስጠንቀቂያ ነው አብርሽ አብረሽ ሁላችሁም አድርሱለት ቁርጣችሁ የምትልኩለትም ከሆነ እንደ እንዲትኛው አድርጋችሁ ለኩለት ይሄን ቪዲዮ ግን ከአሁን በኋላ አብረሽ ስራ አትይዘ ይቅርታ የምትጠይቅ ከሆነ ራስ መተህ ትጠይቅ ሌላ ነገር የምታደርግ ከሆነ ራስ መተህ ቪዲዮ ላይ መጠየቅ ያለብን ነገር ጠይቅ እንጂ በተለይ ሄርሜላ የምትባለው ልጅ ፕሊዝ ፕሊዝ አብርሽ በቃ አትላክብን ሩታ ጋር አትላክ አታስጠንቅ ልጅቷን ከዚህ በላይ ምን ትሁንልህ ቆይ እ ምን ትሁንልህ ከዚህ በላይ አንተ የፈለከውን ነገር ታደርጋለህ እሷ ቤቴም ቤቴን ስላለች ነው ቤት ስለተቀመጠች ነው ልጇ ጋር ስለሆነች ነው። እንዴ አረ ያስጠላል እኮ በቃ። እንዴ ማርም ሲበዛ እኮ ይመራል። ሄር ኬር ኬር ኬር በቃ እንትን አልላለች በቃ አልሸነፋለች በቃ አልሳደባለች የማይሆን ነገር አላወራለች አለች። በቃ የሁሉ ነገር በትግስ ስለጠበቀች ነው። አንተ አሁንም ወደ ቤት ይመጣል ወደ ትዳሩ ይመለሳል ወደ ልጁ ይመለሳል ብላ ስለጠበቀች ነው። የሁሉ ነገር እንዴ ስርአት ያዝ እንጂ ይደብራል። በቃ አንተም ዩቲዩብ ቤተሰቦችን አታስከፋ። በቃ ከዚህ በኋላ እንዲህ የሚያስጠላ ነገር አታደርግ። በቃ ህፃን ልጅ እኮ አይደለም። በቃ ለአንተ ጉዳይ ተወካይ መልአክ ማለት ይሄን ንቀት ነው። በቃ ለሩታ ያለህን ንቀት ነው ያሳየን ያለውና ፕሊስ፣ በቃ ማድረግ የምትፈልገውን ነገር መታ በግልጽ አድርግ፣ በአደባባይ አድርግ፣ አትደበቅ። እንዴ ትልቅ ሰው እኮ ነን። አረ አንተም ትልቅ ሰው ነህ። የህፃን ልጅ የህፃን ድርጊት አታድርግ። የህፃን ስራ አትስራ። ያስጠላል በጣም ሁሉም ሰው የተናደደብ ነው አብሮሻው ሁሉም ሰው ሙሉ አራት መቶ ምናምን ሺህ ሰብስክራይበሮች እንዳል ተናደዱብ ነው እንዳል የሰደቡብ ነው እንዴ እራሴን ብቻ ነው ምሰማው ነው በቃ ማንንም አልሰማም ነው ጓደኞቹ ገደል ይከተዋል ትገባለህ ከነሱ ነው በጣም ያስጠላል። በቃ ይሄ ካንድ እንዲህ አይነት ትልቅ እንትን ካለው ሰው የሚጠበቅ ነገር አይደለም። ማድረግ የምትፈልገውን ነገር በነፃነት ያደረክ ነው አይደል? አዎ። የእሷንም ስሜት ግን መጠበቅ መቻል አለብን። የሩታን ስሜት ጠብቀ እሷንም በማይጎዳ መልኩ መሆን አለበት ባይዜ። አሁን ያደረግህ ያለው ነገር ወንጀል እንደሆነ ታውቃለህ። ከተራር ውጪ እዛም እዚህም ማለት ወንጀል እንደሆነ ለማገጥ ወንጀል ነው ያስከስሳል። ባይዜ ያን ነገር ከግምት ውስጥ አስገብተ አብርሽ ፕሊስ፣ የምታደርጋቸውን ነገር ጥንቃቄ ባለበት መልኩ፣ እውቀት በተሞላበት መልኩ እንደ ትልቅ ሰው እንደ ተማረ ሰው ብታደርግ በጣም ጥሩ ነው። እንደ ህጻን ልጅ አያድርግ፣ እንዳልተማረ አያድርግ። እንደ ትልቅ ሰው እንደ ተማረ ሰው እያንዳንዱ ስቴፖችን፣ እያንዳንዱ ድርጊቶችን፣ እያንዳንዱ መንገዶችን የምታደርጋቸው ነገሮች ከእውቀት ጋር ከማገናዘብ ጋር ከእያንዳንዱ እንደ አገናኝተህ የምታደርጋቸው ለአንተም፣ ለቤተሰቦችም፣ ለስምህም ጥሩ ነው ብዬ አስባለሁ። አሁን እንዳለ በየሚዲያው ስምህ የጠፋ ነውና ፕሊስ የወንድምነት ምክሬ ነውና እንዲህ ያለ ነገሮችን ባታል ባትቀል ሚዲያው ላይ ማለት በጣም እየቀለል ግን ያንደውና ይሄ ይደብራል። እኔ ካንድ እኔ ወንድሜ እንደዚህ ሲሆን ማየት በጣም ነው የሚረብሽኝ። ለዛን ሁሉ ቀን አብርሽን የምሰርብ እመስላለሁ ነው እንጂ እኔ ለአብርሽ ነው ሁሌም ጠበቃ የምቆሙ። አብርሽም ልክ መንገድ ላይ የተጋዘ ስላልሆነ አብርሽ ወደ ትክክለኛው መንገድ ላይ ሁሌ ስመራው የምታየኝና፣ ሁሌም ያ ነገር ገብቷችሁ ደግሞ ኮመንት የምጽፉልኝ ሰዎች ከልብ ነው የማመሰግነው የኔን ሀሳብ። የኔን መልከታ በስ ትክክል የምትረዱ ሰዎች አላችሁ። እነዚህ አይነት ሰዎች ሁሌም ቪዲዮ ላይ እስከመጨረሻው መታዩ ሰዎች ናቸው፣ የኔን ሐሳብ ሙሉ የምትረዱት። ቪዲዮን ግማሽ ያያያችሁ፣ አንድ ደቂቃ ሁለት ደቂቃ ያያያችሁ መታችሁ ኮመንት ላይ የምትሳደቡ ሰዎች እናንተ ምንም እንትምላችሁ ነገር የለም፤ ምክንያቱም ሙሉ ሐሳቤን እስከ ቪዲዮ መጨረሻ ድረስ ሆናችሁ እየሰማችሁም እየተከታተላችሁም ስላልሆነ ለእናንተ ብዙም የምመልሰው ነገር የለም። ግን ሁሉንም ሐሳብ ተረድታችሁ ሰምታችሁ ምትፈርዱ ሰዎች እናንተን በጣም ነው የማመሰግነው። በቅንነት ገብታችሁ ታችሁ ኮሜንት ላይ የምጽፉ ሰዎች ያላችሁና፣ ፕሊስ፣ በቃ አብርሽ ይብቃ፣ በቃ የሁሉ ድራማ የሁሉ ነገር ይብቃ። በሰላም ኑርበት ትዳርህን፣ ልጅህን ብለህ ተሰብስበህ እንደወንድ ልጅ እኑርበት። አልሆንም፣ አልፈለግም ከእሷ ጋር መሆን የምትል ከሆነም ሩታም ደሞ ይቁረጥላት በቃ ነገሩን እና ፕሊስ ከእንዲያን ነገር ነገር አሪፍ ነው፣ ጥሩ ነው ያስባለሁ። ለአንተ ላንተ አስቤን የሁሉ ነገር የማወራው እና ፕሊዝ አንድ ድርጊት ብትቆጣ ባሪፍ ነው ያስባለሁ። ቤተሰብ የዛሬ ቪዲዮን ይመስል ነበረ። እስካሁን ሰብስክራይብ ካላደረጋችሁ አሁን ሰብስክራይብ አድርጉ። በቀጣይ በሌላ ባሪፍ ቪዲዮ እስክንገናኝ ድረስ ይመቻችሁ። ቴንክ ዩ።